ታዲያ ሄድክ። እንደ አንተ እግዚአብሔር ይስጠው የህይወት የባል ይዞኝ ሄደ። እሰይ እሰይ ደስ ይላል። አሁና የሀገር ልብሴን ገጠም አድርጌ ለብሼ ጭራዬን ይዤ ሰንደቅ ዓላማዬን ድርቤ ተገኘው። አስቀናኸኝ እንዴ? ቅና እንጂ። አዎ እንግዲህ እንደገና ስቀሉልኝ ይባል ነገር ሰው ሀገር መተን ያሰኛል በሰው ሀገር ሰንደቅ ዓላማህ የደምህ ነጥብ ያረፈበት መለያህ ከፍ ሲልማ መገኘት ግዴታ ነው። ልክ ነው ባሻ፣ ልክ ነው። እዚህ ያሉት በብዛት ባይመጡ አንድም ኑሯቸው እያሯሯጣቸው፣ አንድም የሰንደቅ ዓላማ ትርጉም ባይገባቸው ነው። እኔ እናንተ ግን በድካም በላብና በደም ተምረናታል ልጄ ስታወራ ነበር። በኋላ ስራ በዛባት መሰለኝ ተወችው። እኔም አላስቸግራትም ብዬ ተውኩት። ይሄ እኮ ለልጆቻችን ክብር ነው፣ ማስቸገር አይደለም። እሱማ ልክ ነው። አሁን እኔ ለልጄ ባል ኩራት ነው የሆንኩት። ያም ያም ያም ና ና ና እያለ ሰላም ሲለኝ እሱም የባለቤቴ አባት ናቸው እያለ ሲያስተዋውቀኝ፣ ኮሪያ የዘመቱ እያለ ራሱ የዘመተ ያክል ተንቀባሮ ሲያወራር ያመሸው እኮ። ከገባቸውማ ታሪካቸው ነን። ቀና ብለው የመሄዳቸው ምስጢሮች ነን። ታዲያ የቦታ ሁሉ ተለቆልኝ ከፊት ያስቀመጡኝ እነሱም አሉ። እንዴ እንዴ ስነግር ትልቅ ፕሮግራም ነው እኮ። የከተማው ከንቲባ መጥቶ እንቁጣጣሽ አለን። ተው እንጂ! አይ፣ እሱም መሰሎቹም አብረው ነበሩ። አይ እንዲያው ቤት ቁጭ ብዬ ሳዛጋ ስንት ታሪክ አምልቶኛል። ከንቲባውማ የሀበሻ ልብሳችን አልቀረው ሰንደቅ አላማችን አልቀረው። እላዩ ላይ ደረብ አድርጎ ነው የመጣው። አስቀናኸኝ ባሻ አስቀናኸኝ። መምጣን ነበረብህ ደግሞ፣ ለእኛም ብትደውል እኮ አብረን እንሄድ ነበር። እሱንስ ማድረግ እችል ነበር፣ ተዘናጋው። እኔ የማይሆድ ሁሉ ባሰኝ። እንዴ እንዴ ሰንደቅ አላማው ወደ ላይ ከፍ እያለ ሲሄድ እኔ በሀሳብ ወደ ኋላ ተጓዝኩ። ደጋግመን ሰንደቃችንን ከፍ ያደረግንባቸው ወቅቶችን አስቡ። የወደቁትን ጓዶቻችንን በላይ ሁነኝ የተሰዉትን ካራ ማራን አስታወስከው። በንባ ውስጥ ሆኜ ነ በምባ ውስጥ ሆኜ ካራ ማራ ካራ ማራ ሰላም ካራ ማራ የጀግኖቹ የአንበሶቹ ጎራ ታዲያ ካራ ማራ ካራ ማራ ሰላም ካራ ማራ የጀግኖቹ የአንበሶቹ ጎራ። ካራ ማራ ካራ ማራ የጀግኖቹ የአንበሶቹ ጎራ። አይ ዘመን የአንበሶቹ ጎራ። እኛ ኢትዮጵያውያን የሰው አንፈልግም የራሳችንንም አንሰጥ፣ ሌሎች ላይ አንደርስም፣ ከመጡብን ደግሞ አነሮችንን። ዘራፍ ዘራፍ ዘራፍ! በላይ ሁነኝ። አሁን ሶማሊያ የጥጋቧ ብዛት ተመቸኝ ብላ መምጣቷ የእሷም አይጉድ ነው። ሰው ድንበር ሰረቅ ያደርጋል፣ የተወሰነ ቦታ ይወስዳል። አዋሽ ድረስ መጥታ ግማሹን የኢትዮጵያ ክፍል ካልወሰድኩ ብሎ ማሰብ ልጉድ እኮ ነው። ድፍረት እኮ ነው። ጥጋብ። አያውቁንም፣ አለ አላወቀችንም። የታዲያ ምን ጠቀማት? ወጣቶቿን ፈጨች፣ ክብሯንም አጣች። እንዳመጣጧ እንደ ከብት እየነዳን መለስናት። ምን አለ መሰለህ? አንዱ እስቲ ንገረኝ፣ ምን አለ አሁን? ለምንድነው ሶማሌ መቅበጧ? ሽርጧ ሲገፈፍ ለምታየው ቂጥዋ አለ